ሙሉ ይሰማሻል? ሙሉ ሙሉ ይሰማሻል? አቤት አቤት። ይሰማሻል? ይሰማኛል። የወለደች ይህች ሄለን እህታችን እንግዲህ እዛ ነው ያለችው፣ እሱ ያለበት ሀገር ሰማሽ? ሙሉ ትክክለኛ እናቱንሽ አይደል አንቺ? ይሰማኛል። ይሰማኛል ንገሪኝ ትክክለኛ እናቱ ነች? እርግጠኛ እርግጠኛ ነሽ? አለ ቤተሰቦቹ ላናግርልሽ ንጂ። ስሚ ሙሉ አሁን ይወልሽ ሄለን፣ እርግጠኛለኒ እናንተ ጋ ከደረስኩ ምንም ወላሂ ኢንሻላ፣ ባላ ፍቃድ ይሳካልኛል። እርግጠኛ ነሽ ወይ ልጁ ያንቺ ነው? ያለችሽ ነው። አሁን የመጣችሁ ንገሪ ያታሪኩን፣ እንዴት ልጅሽ እንደጠፋብሽ። አይሰማም? ይሰማል ይሰማል። ለሄለን ንገሪያት፣ እንዴት ነው ልጁ የጠፋብሽ? ያለችሽ ነው እሱ ያለበት አገር ነው ያለችው፣ ሂዳ እንድታስረዳውና እንድታናግረው። እሺ፣ እኔ ልጄ ጋ እሺ፣ ልጄ ጋ የተለያየሁበት ሁኔታ በቃ የምጠጋበት ስላጣው ነው። ጎዳና ላይ ድረስ እኔ ልጅ ጎዳና ላይ ድረስ እኔ ወጥቻ እሱን ወልጄ ማለት ነው። እና ጓደኛዬ ስታስጠጋኝ ስታስተጋኝ እሷ ጋር ቀን ቀን እየወጣው ልጄን ይዤ ጎዳና ላይ ይቀመጣሉ። ማታ ማታ እሷ ጋር አቀመጥ ነበር። ከዛ ጓደኛዬ ወደ ባሏ ትታይ ልጇን ይዛ ስትሄድ ተመልሼ ጎዳና ሂጂ፣ በቃ እኔ ወደ ባሌ ልሄድ ነው ስትለኝ ላከራዩ ላከራይች ነ ሴትዮ ዳቦ ገዝቼ ልምጣ ማዘር ብዬ ጠዋት አስራ ሁለት ሰዓት ላይ ነው ሰጥቻት ከዛ በኋላ በሶስተኛው ቀን ስልክ ስደውል ማለት ነው የሰጥቷ ሴትዮ ልጅ ስልኩን አንስታ የምትለኝ ልጅሽን፣ ማርቆስ ወታደር ማርቆስ፣ እናንተ የተከራየላችሁ ወታደር ማርቆስ ጠርተ ነው ካምብ ሂደን ስንጠራው አንተ ነህ ያመጣችው የተከራየላቸው፣ ስለዚህ ልጇን ትታ ሂዳል ብላል። ለዛ ለወታደሩ ስትጠይቀው አዎ እሷ ልጇን ይዛ የምትጠጋበት ስላጣኝ ነው፣ ሙሉ አልፈርድባትም። ይችኛዋ ግን ባሏኔ ስላላት ሄደች። እኔ ግን እርጉዝ እንዳለች ነበር የወደድኳት። ያው ልጅም ስለነበርን በቃ እያሹ ችግር የለም ብሎ ነበር የወታደር ማርቆስ ቤት የተከራየላት። ከዛ ከወለደች በኋላ ልጄን አምጣ ብሎ ሲከሰው ወታደሩ ያነኛው የልጅ አባት ማለት ነው የጓደኛዬ ከዛ እሱ ወታደር ማርቆስ ምንም አላለም ሲከሰስ፣ ትሆን ሲትሆን ወደ ልጅ አባት ሊሄድ ነው በቃ ሙሉ አንቺም ተመልሰሽ ወደ ጎዳና ሂጂ ስትለኝ፣ እሱ አጣት ተነስታ ስትሄድ ወደ ልጅ አባት፣ እኔ ደግሞ ለአከራየችነት ሴትዮ ሰጠኋት። ይሰማል። እየሰማሁሽ ነው። ዝም ብለሽ አውሪ። በደንብ ታሪኩ እንዲገባኝ ብዬ ነው ዝም ያልኩሽ። ይሰማል። ይሰማል። አይሰማም? ይሰማል። ይሰማል። ቀጥይ፣ ቀጥይ። ስልኩን እና ላከራየች እነሴትዮ ጓደኛዬ ትታይን ስትሄድ ወደ ባሏ። አዎ ተመልሼ ጎዳና ላይ ከመሄድ ብዬ ስለታመምኩም ለሴት ለሴትዮዋ ዳቦ ገዝቼ ልምጣ ብዬ ማዘር፣ ዳቦ ገዝቼ ልምጣ ልጅን ያዙልኝ ብዬ ሰጥቻት ሄድኩኝ። ከዛ በሶስተኛው ቀን አልቻልኩም እና ልጅን ብዬ ስላት ልጅሽ እኮ ሕጻናት ማሳደጊያ አስገብተነዋል ስለዚህ ልጅሽ የለም አለም። ከዛ በኋላ በቃ እንደገና ወታደሮቹ አንስተው አሳክመውኝ ወደ ሀገሬ መጣሁ። ወደ ሀገሬ ከመጣሁ በኋላ ቦታ ሽጠው እናቴ ስለሞተች እቶች ሽ ማሳደግ አለብሽ ሲሉኝ የራሴን ታሪክ በወዲ አምቄ አረብ ሀገር ሄድኩኝ። አረብ ሀገር ሄጄ ሰባት አመት ከኖርኩ በኋላ ተመልሼ መጥቼ ልጅን ገንዘብ ሳገኝ ልፈልገው ሁሉ አላገኘሁም። ከመጣው ራሱ አረባ ሀገርስ አሁን አስር አመት ሊሆነኝ ነው። እና በዚህ ሁኔታ ነው ልጅ ጋር የተለያየው። ታሪኩ አንድ ነው፣ እሱ የሚለው ታሪክ እና የእኔ ታሪክ አንድ ነው። እኔ ተገድጄ ነው ለማላቃ ሴትዮ ጅማቱን፣ ሀረርቱን፣ ምንቱን አላቅም የሰጧት ማለት ነው የሶስት ወር ልጅ ነው። ኦኬ ግን አንቺ እኮ እዚህ ጋር የለጠፍሽው ፎቶ ላይ ሙሉ ትንሽ በዚህ ሁኔታ ነው የተለያየ ነው። እዚ ጋር አንቺ የለጠፍሽው ፎቶ ላይ ሙሉ አንቺ የለጠፍሽው ፎቶ ላይ እዚህ የፎቶ ላይ ትንሽ ልጁ ትልቅ ነው መሰለኝ። እሱ ራሱ ነው ፎቶ እዚህ ጋር የለጠፍሽው። እኔ ጋር ያለው እዚህ ጋር የልጅነቱ እሱ ነው ይሄ አይደለም እኔ ካየኝ በኋላ ለምን እንደሆነ አላውቅም፣ ፍቃደኛ አልሆንም። ምክንያቱም እኔ ደግሞ ከእሱ እዚህ ጋር ያለው ፎቶ አንቺ ነው የለጠፍሽው? ይህን ፎቶ ይሁን ከእሱ ነው ያገኘሁት፣ ከእሱ ነው ያገኘሁት እንጂ እኔ ፎቶ ምናምን የለኝም። ፎቶ የለሽም። በምን ታውቂዋለሽ? እንደዛ ከሆነ ልጅሽ መሆኑ እርግጠኛ እንዴት ትሆኛለሽ ታዲያ? ልጅ ደግሞ መሆንማ ትክክለኛ ሁኔታ ሁሉም ነገር እሱ የሚለው ተገዳ ነው። እኔ እናቴ ዳቦ ልግዛ ብላ ለማታቃት ሴትዮ ሰታኝ ሄደች አለ። ችግሩ ብመሰልሽ እንደዛ ብዬ ሳስረዳቸው ቤተሰቦቹ ልጃቸው እንዳይጎዳ ስለሚፈልጉ ስላሳደጉት አሁን እሷ እርግጠኛ ካልሆነች ለምንድን ነው እናት ብላ የምትመጣው ብሎ ጥያቄ ያቀርባሉ። እዚህ ሀገር ነጮች ስለሆኑ ገባሽ? ስለዚህ እርግጠኛ መሆን እንደገና ደግሞ ፎቶግራፉ ቢኖሮች ደግሞ የበለጠ ደግሞ አሪፍ ነበር እንጂ ዳቦቶግራፉማእንዴትስቲማየነበርኩበት ሁኔታ ለፎቶ ለምናምን አይሆንም። ጎዳና ላይ ማለት ታውቂያለሽ፣ መቼም አታውቂም። አንዳንድ ጊዜ እኮ አንድ አመት ሁለት አመት ልጆች ይመጣሉ ወደዚህ አድጎን መጥቶ እስከሆነ ምን በምንታጭ ነገር የለም። ይህንን ህፃናት ማሳደጊያ ብቻ ገብቷል ነው እንጂ አሉኝ። ከዛ በኋላ በስንት ወሩ በስንት እንዲሄድ አላውቅም እኔ በአስር ወሩ ይሁን በስምንት ወሩ ይሁን የማውቀው ነገር የለም። ተለያንች ልጅነቱ፣ አንድ ፎቶ የለሽም ምንም ነገር ምንም ፎቶ የለሽም ምንም ትንሽ እንኳን ግን ወታደሩም ብለሽ ወታደሩ ምልሽ ፎቶ አስነስቶ ነበር ግን አልሰጠኝም። ያስጠጋችኝ ያስጠጋኝ ማለት ነው የጓደኛ ባል አሁን እቺ ያቺ ልጁን የሰጠሻት ሴት ነው ይታለች። ልጁን አንቺ ጠብቂ ሊምለሽ የሰጠሻት ሴት ነው ይታለች። ሐረር ነው ሐረር ነው። ወይዘሮ ዘነቡ ነው የምትባለው። ወይዘሮ ዘነቡ ነው የምትባለው ሐረር ላይ። ቆይ ቆይ፣ አሁን ቆይ ማኖ ስሟ ሐረር ላይ ወይዘሮ ዘነቡ የምትባል ከሐረር የምታቋሰዋላችሁ ለመሰላችሁ፣ እሱን ወይዘሩን ዘነብን ካገኘቻት ካገኘናት እሷን መሆኗን ማለመሆኗ ታውቃለች። አዎ እኔ ልጆን የሰጠችኝ እሷ ናት ልትል ትችላለች። ስለዚህ ነገ ቪዲዮን ሰራና እኔ ልጄን የሰጠሁት ለእኬት ለየከሌት ኖት ያለሽ ኦኬ። እሷንም እናስፈልጋታለን። የሐረር ሰዎች እባካችሁን የዚችን ሴትዮ ስሟን የከሌከሌ የምትባል የምታውቁ ከሆነ ልጄን የሰጣሁት ለእሷ ናት። ይሄ ደግሞ ልጄ ነው። አንድ ያለኝ ማስረጃ እኔ እስካሁን ድረስ ፎቶ ማስረጃ የለኝም፣ ምንም ማስረጃ የለኝም። እኔ ልጄ መሆኑን እርግጠኛ ነኝ። ልጄን የሰጣሁት ለእሷ ነው፣ ለየክሊት ነው። እና እባካችሁን የእሷን ቁጥር የምታውቁ ሰዎች ተባበሩኝ። እሷ ናት የምትመሰክርልኝ። እኔ ደግሞ ልጄ መሆኑ እርግጠኛ ነኝ። በዛ ላይ ደግሞ ዲኤን ቴስት ለማድረግ ዝግጁ ነኝ፣ ተያለች ቪዲዮ ላይ። ለኢቤስም አደርሱልኝ ትያለሽ እኛ ነገ ቪዲዮ እንሰራልሻለን ችግር እኮ የለውም እኔ ቤተሰቦቹ ጋር ደውዬ አናገራቸዋለሁ ግን የሆነ ነገር ስታናገራቸው ተጨባጭ ነገር መኖር አለበት እንጂ ዝም ብሎ እናገኛታለና ሴትዮዋን ሴትዮዋን እናገኛታለና ትመጣለች እሷን ደግሞ እናገኛታለን ሀረር ላይ በጣም ብዙ የሀረር ልጆች የሚከታተሉን አሉ ስለዚህ እኔ እንደዛ ብዬ ነገ ቪዲዮ እሰራለሁ እሷን ሴትዮዋን እናስፈልጋታለን ማለት ነው ሴትዮ መታ እንድትመሰክርልን። አዎ እቺናት ልጁን የሰጠችኝ እቺናት። እኔ ደግሞ የሰጠሁት እንደዚህ እንደዚህ አይነት ቦታ ብላ ትመሰክራለች። ልክ ነው አለን። ስለዚህ ቪዲዮ መሰራት አለበት። ቪዲዮ የሚሰራ እም ሀዩት ያደረገች ስልኬን እሰጣትና ስልካቸውን ትላክልልኝ። ያው ዜሮ ስድስት ይሆናል። እዚህ ደውላቸዋለውኝ። አንድም አለ እዚህ፣ ነጭ ነው። እሱም ከኢትዮጵያ አዳብሽን ያደረገ ልጅ አለው እሱ ራሱ እንዲያወራቸው አደርግና በደንብ እንዲተማመኑ ነጭ ካወራቸው ደግሞ የበለጠ ደግሞ ደስ ይላቸዋል። ከዛ ሀገር አምጥቷል ኢትዮጵያ አለች ልጅ አይደለም እሱ ልጁ ከሁን የፈራው በጣም ብዙ ሰው እየደወለት ነው። ከዚህ ከቲክቶክ በጣም ብዙ ሰው እየደወልለት ነው። ደውሉልኝ ያለች ልጁ እውነቱ ነው። በነገራችን ላይ ገባችሁ እኮ። እርግጠኛ ከሆነች የሆነ ሰውዬ አለ እዚህ ነጭ ነው እሱም ከኢትዮጵያ ነው። የአንድ አመት ነው የሁለት ዓመት ልጅ አምጥቷል። ልጅቷ እንደውም አሁን አስራ ዘጠኝ ዓመት ሆኗታል። ለምንተዋወቅ ስለሚያውቅ ሰው ቤተሰቦቹን ቢያናግራቸው ያምኑታል እሱን፣ ገባ ግን እሷ እርግጠኛ መሆን አለባት። ምንም ችግር የለም፣ አገናኛታለሁ እኔ። ስለዚህ ነገ፣ አሁን እችኛውን በተለይ ሀረር ላይ ያለችውን ሴት እሷ መፈለግ አለብን። እሷ ብትገኝ ትልቅ ዋና ማስረጃ እሷ ናት። አዎ፣ እሷ ናት። ልጆን የሰጠችኝ እሷ ናት፣ እኔ እርግጠኛ ነኝ። እኔን የተቀበልኳት ልጅ እኮ ታሪኩ ተናግሯል፣ ኢቢኤስ ላይ እንደዚህ እንደዚህ አይነት ቦታ ሰተኛለች እንደዚህ እንደዚህ ብሎ ተናግሯል። ገባችሁ። ስለዚህ እችኛዋን ሴት መፈለግ አለብን። እናገኘታለን ደግሞ፣ ቢዝኒላ እመኑኝ፣ እንሻአላህ እናገኘታለን። በተለይ ሊስት እኮ ቦቢ ሙቤ ታቋረጥኩ፣ በጣም ሶሪ አትሊስት እኮ ሰዎቹ ቤተሰቦቹ እኮ ያውቃሉ፣ ኬት እንዳመጡት፣ ስንት ዓመት እንዳመጡት። የቤተሰቦቹ ፎቶ አላቸው። ስለዚህ የእናቱ ፎቶ ሊኖረው ይችላል፣ አይታወቅም። እዛ ቤት ውስጥ ፎቶዋንም ትላክልኝና ወስጄ ላሳያቸው ለነሱ እጅ በአካልም ቢሆን ቀጥሬያቸው ላሳያቸው። እና አይ ልጃችንን አሁን አናቀርበውን በጣም እርግጠኛ መሆን አለብን ይጎዳብናል ካሉ ዴ እናት ትመረመራለች፣ መረመራለች፣ ሴትዮዋም ትፈለጋለች። መገናኘት ካለባቸው ይገናኙ። ለም ራሱ ነው እፈልጋለሁ ያለው። አብዛኛዎቹ ደግሞ ይፈልጋሉ ገባ ቤተሰቦቻቸውን እዛ ነው። እዚህ ሀገር ደግሞ በነፃ ሆኖ ነው የሚያሳድጓቸው። ከየት እንደመጡ ምናምን አይከለክሏቸውም። ስለዚህ ያ ነው መፍትሄ ያለው። እኔ ከሰጠች ነገ ሆኑ እደውልላታለሁ። ችግር የለውም። ሀረር የት አካባቢ ነው ቦታው መታወቅ አለበት። በስም ሀረር ከተባለ እኮ ሀገሪቷን ሙሉ ማሰስ ነው። ይሄ ቦታ እንደዚህ ቦታ ቢባል አሪፍ ነበረ። ሰውም ስላለ ማለት ነው። ኦኬ በቃ እሷ ቪዲዮ ላይ ሀረር የእሷን ስም የትኛው አካባቢ ሀረር ላይ የትኛው ቦታ እንደሆነ እንድትናገር አይደል? ትክክል። እና የሴትዮዋን ስም የአባቷንም ብጨምር አሪፍ ነበረ። እሷን ማግኘት አለብን። እሷን ደግሞ ሚያውቃት ሰው አይጠፋም። እመኑኝ ቪዲዮውን በደንብ ሻይ ከተደረገ እሷን ሚያውቃት ሰው አይጠፋም። እሷን ስልክ ኧረ ሚያቃሷ ትገኛለች። በህይወት ካለች ማለት ነው እንግዲህ ይሄ ነገር የተከሰተው ከ24 ዓመት በፊት ነው። በህይወት ካለች ችግር የለውም። ጎጥ አባላት ውስጥ እራሱ እንገባለን። ችግር የለም። ቦታውን ብቻ ትንገላል። አብሽር አቃል። አሁን ይሄ እሺ፣ እነዛ ጋር እንደውላቸው። እን ላክኒሁን አሁን አይሰሉላችሁም፣ አያነሱላችሁማ። በቃ ነገ እንደውላቸው። አንደኛውም የግል ነው። አውራቸውና በስተክንትን ብለህ ብታውራቸው ይሻላል። ሁላቸዋየሴትዮን ሀረር መኑጋ ነው ቤት አካባቢ፣ አካባቢውን ብቻ ትንገረን፣ ችግር የለውም። በነገ እንሻላ እሱ አሁን፣ ቪዲዮ ሰርታ፣ አጠር ያለ ቪዲዮ፣ ይሄ የልጅ ነው፣ ኢቢስ ላይ ቀርቦ ነበረ። እንደዚህ እንደዚህ ብላ ይሄ ልጅ ቤት ለዚህ ለዚ ሴትዮ ነው ስሞ ይሄ ነው። እንግዲህ እኔ በወቅቱ ፎቶ አላነሳሁትም፣ ፎቶ የለኝም፣ ግን እቺ ሴትዮ ስለምትመሰክርኝ፣ እባካችሁን እቺ ሴትዮ የምታቁ ሰዎች እንግዲህ እንድትነግሩኝ ምናምን ብላ እኔም መልእክት አስተላልፋለሁ። እሷ ብቻ የልጅቷን የልጅቷን የልጇን ነገር ታሪክ ትናገር፣ የቀረውን እኔ አስተላልፋለሁ። እንሻላ ትገኝ፣ ልጇን ደግሞ ያገኛታል። ከሆነም ቅርብ ነው፣ እነ ሄለን ሀገር ነው። ሄለኑ ከኛ ሩቅ አይደለችም። አንድ የሶስት ሰዓት የአራት ሰዓት መንገድ ድራይቭ ነው። ወደዛ ይሄዳሉ። ወታደሮች ካምቡ ላይ ነው። ተራራዎች ይበዙበት አለው። ሸንቦቆ ምናምን የሚበዛበት ካምቡ ነበር ትላለች። ቦታው ይህ ተሐራር ደውል ያላት ነው። ካምፑ ካምፑ ማለት ነው። አላሁ መሰላ ላ ሙሐመድ ምን ነበር የሚባለው? የካምፕ መለያ ሌላ ስም አለው። ቢያንስ እንኳን የካምፑ መለያ ስም ካለው ችግር የለውም እንጂ ጫካ ምናምን ዶሮ ሾምቦቆ ምናምን አካባቢ ብና በጣም ይበዛበታል። ጉድጓዳ ቦታው ነው፣ ካምፑ ነው። የሴትዮ ፎቶ አለሽ ወይ በላት። የሴትዮ ፎቶ አለኝ ብላለች እያሉ ነው። ጠይቃታለሁ። ቆይ ዘጋሁ ስልኩን። ቢያንስ የካምፑ መለያ ስም እና ካምፑ የሚገኝበት አካባቢ ስም ብታቅ አሪፍ ነበረ። ቢያንስ አንዱን እንኳን ፍንጭ ብትነግረን ምርጥ ነበር። አረ ብላለች እያሉ ነው። አይ ፎቶ ካላት፣ የሴትዮ ፎቶ ያስፈልገናልና ፎቶ ካላት ፎቶ እንለጥፋለን። የሴትዮ ፎቶ ካላት የሴትዮዋን ፎቶን ትላክልን። ያው እኛ ሴትዮዋን እንግዲህ ለቁም ነገር ነው የምንፈልጋት። ይቅርታ አስቸገርኮ ችግር ለመንግል የለን አደና አ የሴትየዋ እንትን ፎቶ አለሽ? የለኝም። ተፈራይተን ባት እኮ ነው መለያ ስም አለው። ለካምቡ መለያ ስም አለው። እኔ የካምቡ ስም ልጅ አላውቀውም፣ ግን እዛ ሸንኮረ አካባቢ ነው እንትኑ ሸንበርቆ በጣም የበዛበት ቦታ ናት። ትንሽ ተራራ ቦታ ናት እዛ እና ያው ልዩ ወታደር ስለነበር የተከራየ ንለ ልጅ ከዘኮ ወታደሮቹ ከአንባ አካባቢ ግን የተከራየ ነው ልጇ። የሰጧ ሴትየው ልጅ እሷ ወይ ዘሮ ዘነቡ ትባላል። ልጇ ደግሞ ነጻነት አሰፋ ትባላል። በቃ እስኪኛ አሁን መጀመሪያ ልጁን ለማናገር እንሞክር። እሺ ሄለን። እሺ ልጁን አናግረዋለሁ። ስልኩን ስጡኝና፣ ነገ ደ- አሁን እንኳን መሽቷል፣ ነገ እደውልለታለሁ። ከዚህ በኋላ ሰው ቤት አይደወልም። ነጭ ቤት እንደምታቸው ወግ አጥማቂዎች ናቸውና ልጁም በኮሜንት ነው የሚያናገርሽ። እና እንደዚህ እንደዚህ ነው የሆነ። ልጅም ጀርመን ያለ ልጅ አናገረ ልጅ አለ ማንኛውም ምናምን እስኪ እናውራ ምናምን በይው። እና አንቺ አሁን እንደኛ በደንብ ከቻልሽ ትንሽ በአማርኛ ምን እያወራሁት ችግር የለም ብናናግረው እናማማሻላ እንደዛ ከሆነ ጥሩ ነው። ካልታማሽ ጥሩ ነው። አንዳንዱ እኮ ይከብደዋል፣ ታውቂያለሽ፣ ይከብዳል። የነሱም የሆላንደኛ ቋም ቀላል አይደለም። እና ሆአልታማመች ሀ ሀረር መግቢያ አካባቢ ነው ወይስ እንዴት ነው? የት ነው ያለች? አቡ ጃፈር መግቢያ አካባቢ ኔቱ ጋ ነው እያለ ነው ሾንኮራ ሾንኮራ ሾንቦቆ ምናምንና ሾንኮራ የሚበዛበት ገደላማ ቦታ ነው። አሁን ግን ተቀይሯል ተባለ። ሲሙ ቦታው አሁን ነው ከአምቡ ተቀይሯል። አራት ዓመት ነው ገደላማ ቦታ መድረስ እንችላለን። ከፊ የሰፈሩ ነው ሸመ የ24 ዓመት ሰው ይኖራል ይኖራል። ይኸው የሀረር ሰዎች እኮ አሉ እዚህ ጋር እና እንደዛ እንደዛ እናደርጋለን። የጀማ አይመስላችሁ ቪዲዮ እንስራ እንሻላ ሀባቢ ቪዲዮ እንስራ ቤተሰብ